አቀበት፣ ጣፋጭ ልብ ወለድ። ጸሐፊ ገበየው አየለ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ስለሆናችሁ ከልብ እናመሰግናለን። አካሌ ቀድሞ ከነበሩት ፈረንሳይ ለጋሲዮን፣ አሁን ወዳሉበት ተውሎሳ ሰፈር ከተዘዋወሩ አንድ ዓመት ቢሆናቸው። አካባቢውም ሆነ ከቅርብ ጎረቤታቸው ጋር መላመዱ አልሆነላቸው። አይናፋር ሽቁጥቁጥ ናቸው፣ ቶሎ ሰው የማይቀርቡ። የቀድሞ መኖሪያቸውን የተቀየሩት ቀዳሚና ተከታይ ያልነበራት ልጃቸው ሸዋዬ ስትሞቱባቸው ነው። ባላቸው በአፍላ እድሜ በድንገተኛ ህመም ስለሞቱባቸው እናትም አባትም ሆኖ ነበር ሸዋዬን ያሳደጓት። በኋላም ይዳሯል። ሸዋዬና መምህሩ ባሏ ተካ ትደራቸውን ለማደላደል ሌት ተቀን ይጥሩ ጀመር። በተጋቡ በዓመቱ ሴት ልጅ ወለዱ። በሸዋዬ መውለድ እጅግ የተደሰቱት ከባልና ሚስቱ ይልቅ አካሌ ናቸው። ህፃኗን ከቅፋቸው አላስወጣታሉ። በኋላም ውሎ አዳራቸው በአብዛኛው ሲሆን የዚህ ምክንያቱ በፊት በፊት የህፃኗ ፍቅር ቢሆነው፣ በኋላ ግን የሸዋዬ ህመም ነበር። ከዛሬ ነገ ይሻላታል ቢባል ከሆስፒታል ሆስፒታል ቢያንከራትቷት የሚፈውሳት መድሃን ይታጣ። የኋላ ኋላ ሐኪሞቹ በሽታዋ የማይድን መሆኑን ገልጠው ሸዋዬ ህፃኗን ቱት እንዳታጠባት በማለት አስጠነቀቁ። በዚህ ሁኔታ የሸዋዬ በሽታ ከዕለት ወደ ዕለት እየከፋ ሂድና በአመት ከመንፈቋ ሞተች። እሷ በሞተች በሰለስቱ ባሏ ተካ የሚሄድበትን ሳይናገር ተሰውሯል። በሸዋዬ ሞት ቅስማቸው የተሰበረው አካል ክፉኛ ተደነገጠ። በከባዱ ሀዘናቸው ላይ እናትና አባት የሌላትን ህፃን የማሳደጉ ኃላፊነት ተጨመረ። ዙሪያው ገደል ሆነባቸው። ይሁን ተመስገን፣ ሸዋዬ ምትኳን ትታለኝ፣ ይሞተችው ህፃና በእድሏት አድጋለች እንዳይሉ ሸዋዬን የገደላት ክፉ ደዌ ወደ ልጅቷም ይተላለፋል ማለትም ስለሰሙ ተስፋቸው ይበልጥ ጨለመ። ያኔ ነው የአሁኗ ቡና አጣጭ ጓደኛቸው ወይዘሮ ብርቄ ህፃኗን እናስመርምራት፣ እንደሚባለው ሊሆንም ላይሆንም ይችላል እኮ ያሏቸው፣ እንዳሉት አደረጉ። ህፃኗ ከደዌው ነፃነሽ ተባለ። ይህ ለአካሌ ታላቅ የምስራች ነበር። ተመስገና ልናጊ የአይኔ ማረፊያ አልነሳኝም የሀዘኔ ማስረሻ ሰታኛላሉ። ህፃኗንም ማስረሻ ብለው ጠሯል። የአካሌ ጓደኛ ወይዘሮ ብርቄ ትንሽ ዘግየት ትብለው፣ ደግሞ ሌላ ምክር አመጡ። ሸዋዬ የሞተችበት ሆስፒታል ሄድና የሞቷን ምክንያት የሚገልጥ ወረቀት ስጡኝ በላቸው። የሞተችበት በሽታ እርዳታ የሚያስገኝ ሆኗል። ወረቀቱ ከተገኘ ህፃኗን ይዘው ወደ እርዳታ ለጋሾቹ በመቅረብ ወላጆቿን አታለድ፣ ደካማ አሮጊት ነኝ፣ እልሰው እቀምሰው የለኝ ይበሉ። በደንብ ይረዱታል። ምንም አይደለም። እንዴ የሚረዳው ዛሬ በአዲሱ በሽታ ዘመድ የሚሞትበት ድሃ እርዳታ ይገኛል። ነባሮቹ በሽታዎችን እንደዚህ ከእርዳታ ጋር ቢመጡ ኖሮ ደግ ነበር። የችግረው ዱቄት ከነፋስ ይዛመዳል ማለት እኮ እውነትነት እንለዋል። አይኖቻቸውን እያሻሹ አካሌ በብርቄ ምክርና ይዞሽ ባይነት እየተበረታቱ በየቢሮ ብዙ ከተንከራተቱ በኋላ ተሳካላቸውና በኤድስ ሕመም ወላጆቿን ሊያጣድጻም አሳዳጊ በመባል ከበጎ አድራጎት ድርጅቶች እርዳታ ያገኘው ጀመር። የማስረሻን አባት የተካን መሰወር አስመልክተው ሰዎች ብዙ መላምት ታወሩ። ሚስቱን የገደላት በሽታ እሱንም የያዘው መሆኑን ስላወቀ ራሱን ገድሏል፣ ገዳም ገብቶ ነው፣ የማይታወቅበት ስፍራ ሄዶ ኑሮን እዚያው ተመስርቷል አሉ። እንዲህ ያለ ብዙ ነገር ከተወራበትና ከተረሳ ከስድስት ወር በኋላ ተካ አንድ ቀን ብቅ አለ። የቅርብ ጎረቤቶቹ በመገረምም በሀዘኔታም እንኳን ደህና መጣህ እያሉ ሲቀባበሉት፣ አካሌ ግን አይኑን አላየም አሉ ክፉኛ ተቀይመውት። ከዚያም ይልቅ ከተረሳና እንደ ሞተ ከተቆጠረ በኋላ መምጣቱ ለመልካም አለመሆኑ ተሰማቸው። ያሰበው ደባ ቢኖር ነው ብለው ክፉኛ ሰኩ። በመሆኑም አማላጆች ቢለምኗቸው ቢማጠኗቸው ከኔ ጋር አይኖራትም አሉ። በአማላጅነት አልሆንለህ ያለው ተካ አካላይን የቀበሌ ሹሞች ዘንድ ከሰሳቸው። ሹሞቹ የሁለቱንም ክርክር ካዳመጡ በኋላ ጠፍቶ ቢከርምም የቤቱ ተከራይ እሱ ነው፣ አብሮኝ አይኖርም አጠገቤ አይድረስ ካሉ የቤቱ መሀል በር ታሽጎ ሁለት ላይ ይከፈልና በተለያየ በርን አቅጣጫ እየተገለገላችሁ ለየብቻ መኖር አለባችሁ በማለት ወሰኑ። በዚህ መሰረት በግድግዳ የተለያዩ ደባሎች ሆነው አንድ ስምንት ያህል እንደቆዩ ተካ እንደገና አካሌን ከሰሰና ሹሞቹ ዘንድ አቀረባቸው። አንድ ቀን አመሻሹ ላይ አካሌ እንደ ሁልጊዜያቸው ቡና ፈሉና ብርቄን ጠሯቸው። ስጋትና ፍርሃታቸውን ሊያወያያቸው አስበዋል። ይህን ሰውዬ ፈራሁት አሉ አካሌ፣ የቀዱትን አቦል ቡና ለብርቄ እየሰጧቸው እየሰጣቸው። የቀይዳማ ፊታቸውን እንደለበሱት የሀዘን ልብስ ጠቁሯል። ተካን ማለቱ ነው አሉ ብርቄ ትንንሽ አይኖቻቸውን አፍጥጠው አሁን በረጅሙ ተነፈሱ። አካሌ ከእንግዲህ የሚያገኛችሁ ብር ታሽጓል፣ አሉ ሽበታቸውን በእንዝርታቸው ጫፍ እየነኩ ያ ከምን ያግደዋል? ብርቄ ይቺን ልጅ ለመውሰድ ሲል እሽጉን ሰበር ሰብሮ በመግባት ቢገድለኝስ? ምኑ ይታመናል? የት ከርሞ እንደመጣ ወዴትስ እንደሚሄድ ማን ያውቃል? ዛሬ ከተካ ጋር አካባቢ ሽሞች ዘንድ የቀረባችሁ ለምን ነበር? አሉ ብርቅ ከሱ ይነዋ፣ ልጄን ትስጠኝ ብሎ ማስረሻን። አካሌ በአሁንታ ራሳቸውን ነቀነቁና በማቃሰት ተነፈሱ። ማስረሻ ልውሰዳት ማለቱ እንዴት ሊያሳድጋት ነው? ምን ሊያበላት? ለራሱ ይቀምሰ ሊሰ የለው አባይ ማደሪያ የለው ግንድ ይዞ ይዞራላሉ። ምን አውቅለት አሉ አካሌ። ማስረሻ ወደ ተኛችበት ቦታ አልጋን ጋጠው እየተመለከቱ ምን አሉት። ታዲያ ሹሞቹ ትሰጭዋለሽ ወይ ብለው ጠየቁ። ነው አላደርገውም ብዬ ክፉኛ ስከራከራቸው ጊዜ ፍርድ ቤት ይሄድና ከሰሳት ይህን የመሰለውን ጉዳይ መበየንኛ ስልጣን አይደለም አሉት። እስ ይሄድና ይክሰሱት። ያኔ ደግሞ አንድ እያውቁለታል ረሱ እንደዚያውም የሚታገዝ አይመስልም ክፉኛን ይፎከረም። ብርቄ ልጅቱን አላሳይ ስላሉት ነው ልውሰዳት ማለቱ። ምን አለበት ብቅ እያል እንዲያየት ቢፈቅዱለት ለማለት አሰቡና ታወቱ። አካሌ በግልጽ አይናገሩት እንጂ ተካ ከማስረሻ ጋር እንዳይቀራረብ አጥብቀው የሚከለክሉት ከሷ ይለየኛል ብለው ብቻ ሳይሆን እሱ ከወሰዳት በእሷ ምክንያት የማገኘው እርዳታ ይቀርብኛል በሚል ስጋት ጭምር መሆኑን ተረድተዋል። ሁለቱም የየራሳቸውን ሀሳብ ሲያሰላስሉ ብርቄ ጉሮሯቸውን ሞራዱና የሰፈሩ ሰዎች ናቸው ተካን ክፎ የሚመክሩት። መከራ ሰውን ይመኛል ያደርጓል እንጂ ተካ ደግ ሰው ነበር አሉ። መክረውት ይሆናል ብዬ እኔም እጠራጠራለሁ። ቢያደርጉትም አይፈረድባቸው። አብሯቸው የኖረ እሱ እኔን የት ያውቁኛል። አለ አካሊ ማስረሻን ከአልጋ ላይ አንስተው እያቀፏል። መከራም ያልፋላል። የማስረሻን ጸጉሩ እያሻሹ ሰው ቢመክርና ቢመቀኝ ምን ሊያመጣ የማታ እንጀራ ያልነፈጉ ፈጣሪ ያውቁልኋል አለው። በርቀ ትንሽ አሰብ ባደረጉና ደግሞ እኔም አለው በደከሙ አይኖች እየተጨናበስኩኝ እየተከተልኩ ልጠይቆት ጭጌ አዳሪዋ ፈጣሪ ቢያደንልኝ ሁለቱ ልጆች በሕይወት ቢኖሩልኝ ኑሮ ያሰርፉልኝ ነበር። ሁለት ብቻ ነው የወለዱት። አሁ ሁለት ብቻ ነበሩ ደረሱልኝ ሊያሰርፉልኝ ነው ብዬ እያሰብኩ አይን አይናቸውን በጎጎት ስመለከት ሳለው ድንገት ብድግ ብለው ለእናት ሀገራችን ካልሞትናል ተው ልጆች፣ የእኔን ለማንጠላቸውን የምትሞቱት ከመኖራቸው እንዲከመሙታቸውን ምን ይጠቀማሉ? የምትገዳደሉት እኮ የአንድ እናት ልጆች ናቸው ብላቸው አልሰማሽ አሉ። ጸባያቸው ከቤት መውጣት ጀመሩ። ከመገዳደል ሌላ የጸባይ ማስብረጃ መንገድ ላይ አልታያላቸው። አንደኛ የመንግስት ሆነ፣ ሌላው ከመንግስት ጋር ከሚጣላው ወገን ነበር። እየተዛዛቱና እየተጣደፉ ወደ ሞታቸው ሮጡ። እንዳሉትም ተገዳደሉና እኔን የወላድ መካን አደረጉ። ማን የት እንደወደቀ እንኳን የሚነግረኝ አላገኙ። ብለውም እንባቸውን በነጠላቸው ጫፍ እየጠረጉ ፎቶግራፋቸውን አቅፍ የቀረው አሉ። አካሌን መንባ ያጤዙ አይኖቻቸውን ጠራረጉና አይዘኑ፣ እስከ ዛሬ ያኖረውት ፈጣሪ ያውቁለታል። ሀዘንም ይረሳል፣ መከራም ያልፋል አይሉ የማስረሻን ጸጉር እያሻሹ በዚህ ሁኔታ ሲወያዩ ከመሽሩ በኋላ ብርቄ ወደ ቤታቸው ለመሄድ በላስቲክ ከረጢት የያዙትን ጥጥ እንዝርት ያስተካክሉ ጀመር። እንግዲህ አድምጡ ተካዛሪ ክፉኛን ይዛተብኝ ከተተናከለኝ መጮኸ አይቀርማሉ። አካሌ ጓደኛቸውን ለመሸኘት ብድግ እያሉ አይዞት እንኳን ከዛቻ ከተወረወረም የሚያድን አምላክ ይጠብቆታላሉ። ብርቄ አይኖቻቸውን ወደ ጣሪያው አቅንተው አካሌ ብርቄን ከሸኛቸው በኋላ ማስረሻን በነጠላቸው ጥብቅ አድርጎ አዘሏትና የምሽት ተግባራቸውን ለማጠናቀቅ ጉድ ጉድ ይሉ ጀመር። ተካ ከመጣ ወዲህ ሲንቀሳቀሱም ሆነ ሲቀመጡ ማስረሻ እንዳትለያቸው ወስኗል። አካሏ ከአካላቸው ትንፋሿ ከትንፋሻቸው እንዳይረግ፣ በራቸውን ከወትሮ ይልቅ ጠበቅበቅ አድርገው ዘጉ። ተካ ያመጣብኛል ብለ የፈሩት ችግር ከደቂቃ ደቂቃ፣ ከሰዓት ወደ ሰዓት ያሳስቧቸው ጀመር። የሚያደርገውን ያድርግ እንግዲህ፣ ምን ነው አካለ ወርቅ የሚሆነው? ከመሆኑ በፊት በፍርሃት አልሞትም አሉ ለራሳቸው። እንዲህ ራሳቸውን ለማጎበዝ ሞክሮ እንጂ ምሽቱ እየገፋ በሄደ ቁጥር ብርታታቸው መናዶ አልቀረም። ማስረሻን አልጋቸውን ላይ ያስተኛትና ቆም ብለው ወደ ተካ ክፍል ያስገባ የነበረውን እሽግ በር በጥርጣሬ ተመለከቱት። የተካ አቋራጭ ማጥቂያ በዚህ እንደሚሆን እርግጠኛ ናቸው። አሮጌ መጥረቢያቸውን ከስርቻ ፈልጉ ያዙና በእድሜዳ ና የእጅ ጡንቻቸውን ፈርጠም አድርገው ለጥቂት ጊዜ ወደ ሹጉ በር ካፈጠጡ በኋላ ራስጌያቸው አስቀመጡት። እንዲህ በማድረግ ላይ ሳሉ ነው ድንገት ተካ ክፍል ውስጥ የእርምጃና የእንቅስቃሴ ድምፅ የሰማው! ወዲያውኑ የልባቸው ዓመታት ስለፈጠነባቸው ደረታቸውን በሁለት እጃቸው የያዙና እንዴ አሉ በሹክሹክታ። ተካ ከወትሮ ቀደም ብሎ መምጣቱ ይበልጥ አስደነገጣቸው። በጸጥታ አዳመጠ። እያገሳ እያንጎራደደ ጀመር። ሞቅ ብሎ ሲመጣ የሚያደርገው ልምድ ነው። አካሌ ከአስፈሪ አውሬ ጋር የተፋጠጡ ይመስል እቆሙበት ተተክለው ቀረ። ዝግጅቱን በጊዜ ለመጀመር ነው ቀደም ብሎ የመጧሉ በሀሳባቸው የተካን ጉርጉሮ ብዙም አልቆየ። ሰው የሌለበት እስኪመስል ድረስ ክፍሉን ጸጥታ ዋጠው። አካሌ ከአስር ደቂቃ ያህል ዝምታው ካዳመጡ በኋላ ቀስ ብሎ አልጋቸው ጠርዝ ላይ ቁጭ አሉ። እንደገና ለአምስት ደቂቃ ያህል አዳመጡ። ከማስረሻ የእንቅልፍ ልባት አተነፋፈስና ከራሳቸው ልብ ምትል ላይ የሚሰማ ነገር የለም። ዓይኖቻቸውን እሽጉ በር ላይ እንደተከሉ ራስ ገጅ ያለውን መጥረቢያ በዳበሳ አነሱና ጠበቅ አድርገ ያዙት። እንደገና ጥቂት ካዳመጡ በኋላ መተኛትን የሚያዳምጠው አለና፣ ጉሮሯቸውን በመሞረት የለመንቀላፋታቸውን የሚያመለክት ድምፅ አሰሙ። ቀጥለው ደግሞ በያዙት መጥረቢያ ዛቢያ ወለላቸውን መታ መታ ማድረግ ጀመሩ። አልተኙም እንዲ አካሌ አለ ተካ። ከሳቅ ጋር በተቀላቀለ አነጋገር የመጠጡ ኃይል ምላሱን ትንሽ ያዝ ያደርገው እንጂ ወፍራም ድምፁ ስልቱን አልሳተም። አይዞት አይፍሩ፣ እኔ ጠብቆታለሁ፣ ብሎ እንደገና ሰፈ ከግንድ ያጣብቀህ ለማለት አሰቡና ተው፣ አገር ቤት ነው የከረምኩት አለ በረጅሙ ታፍሰው። የነገሩ አቅጣጫ ድንገት በመለወጥ ቢገርማቸው መልስ አልሰጡም። እማዬ፣ እንደምንሆ፣ ደህና ከረሙ ወይ? በአይነ ስጋ ለመገናኘት ያብቃን ብለውታለች። ደህና ናቸው አልዋካል፣ ድምፃቸውን ከፍ አድርገው ደህና ነኝ ትላለች።

ሰባተኛ ልጇን ስትገላገል እኔ ዛሆኝን ይሞተች። አጎቴን ወባ አገላገለው። እማየ አጎቴን ሞት ስታረዳኝ አረፈ አለች። አረፈ ለአካባቢው አገላለት ትክክለኛ ቋንቋ ነው። በችግርና በበሽታ እየተገበፈ ለሚኖር ሕዝብ ሞት ረፍት ነው፣ ግልግል እንዲህም እንዴ አካላይ አለ፣ ድምፁን ከቀድሞ ገላ አድርጎ ብለው ዝም አሉ። የተካ ንግግር ቀስ በቀስ ወደ አንጀታቸው የሚገባ ቀዝቃዛ ስሜት አሳድረባቸው። ሰውን አረገፈው ትላለች እማዬ፣ ሞት በአካባቢው ያለውን ብርታት ስትገልጥ፣ አካሌን እገሌን ተስቦ ወሰዳቸው፣ እገሌ በደም ተቅማጥ አረፈ፣ እገሌን ወራድ ውሃ ወሰደው። ያን የመሰለ ጉብል እናቱ በሐዘን አብዳ መቃብር ቤት ነው የምታድር፣ ከብቱ ሰራጥቶ እለት እየጋጠ በየሜዳው ተፈነቸለል ትላለች አቤት፣ አቤት ይህ ከላይ የመጣ ማዓት ነው አለው አካሌ ማቃሰት በሚመስል ድምፅ። እማየም እንዲህን የምትል የሀገሩ ሰው በየቤተ ክርስቲያኑ መስጊዱ እየተሰበሰበ እግዚኦ ከዚህ ማዓት ሰውረን እያለ አምላኩን በመማጠል ላይ ነው ብሎ ከዛ ጋር በኋላ እንደ መሳል አለና፣ የማየ ሀገር ሰዎች አሟሟትን ያውቁበታል። አንቀላፉ እንዴ አካሌ አለ ኧረ እሰማሃለሁ አሎ። ሐዘን በተጫነው ድምፅ በቁሙ ነው ሞትን የሚጀምረው፣ የሚጨርሰው እንዴት? ከችግር ጋር ስለሚኖር ረሀብ ገደለኝ አይልም። ጠኔ ሲያንገላተው፣ መገጣጠሚያ አንጓዎቹ ሲላሉ፣ በሌላ በሽታ አመካኝቱ፣ ጣጣቴ እንደተኮሰ ሳምባው ከጀርባው ተጣብቆ መተንፈስ ሲያቅተው፣ በወግምት እየተነጠፈ፣ እንግዲህ እንዲያ እያለ ይሞታል። ይሰሙኛል? አው ሰማሃለ ሸዋዬ እንደሞተች እናቴ ዘንድ ሞትን እዚያ ሆኜ ልጠብቀው ብዬ ለካ ሞት ወደ ነገሰበት ስፍራ ሄዷል የሄድኩት። ፊት ለፊት የተገናኘው እስኪመስለኝ ድረስ በስራው አየሁት። በችግርና በደዌ ፈረስ እየጋለበ ህዝቡንና ከብቶን ፈጅቶታል፣ አገሩን ወና አድርጎታል። ሞትን ተሸክሜ እንዳሄድኩበት ያልጠረጠረችው እናቴ ምናለች መሰሉ ብለው እንደማሰባለና ለውራት ከተኛችበት መደብ ላይ ቀና ብላ የፈዘዙ አይኖቿን እያንከራተተች ማመን አቅቷት እንደ እንሰት በደረቁ እጆቿ ራሴንና ፊቴን እየደባበሰች ቀባሪ ያላሳጣኝ ፈጣሪ ተመስገን፣ በመሞቼ የዋዜማ የልጄን አይን እያሳየኛለች። ድምፅ አጠድ እንጂ እልል ለማለትም ሞክራለች። በደረቁ ከንፈሮቿ ፊቴን፣ ራሴን፣ የአንገቴ ስር ሁሉ ሳመችኝ። ከመኪና ተራ የገዛሁትን ደረቅ ዳቦ በውሃ እየነከርኩ ሳጎርሳት በስስት ቶሎ ቶሎ በላች። ነው ተመስገን አምላኬ፣ እንደ እኔ ማንን አድለሃል። በቃ አሁን ጠግቤያለሁ፣ የሞት ስንቄን አግኝቻለሁ፣ ቀባሬም መጥቷል። ቶሎ ውሰደኝ አለች። እኔን እኔን እንዴት ተጎድቶ ኑሯል አሉ አካሌ ከልብ በሆነ ዘሬታ ጸሎቱ አልተመለሰላትም እስከ ዛሬ አለች። ምሎት ዝማልና ለጉድ የጎለተኝ ትላለች። ስለ ራሷ በምትናገርበት ጊዜ የመከራ ምስክር አድርጎኛል። ጎተሬ ሙሉ በረቲ በከብት ትንፋሽ የሞቀ ቤት፣ የረሀብተኞች መሸሻ እንዳልነበር ሁሉ የችግርና የሞት ምሳሌ ሆኛለሁ ትላለች። እየሰሙኝ ነው አካሌ። አሁን እሰማለሁ እንዲሆኑ አገኘሁት። የማየንና የአካባቢውን ሁኔታ እኔማ በድብቅ የምሞትበትን ስፍራ መርጬ ነበር ወደዚያ መሄድ ሀገሩ ግን የሚሸሹት እንጂ የሚሸሽበት አልሆነ። እኔ ውስጥ ካለው ሞት ይልቅ እዚያ ያለው ገዝፎ ታዬ። የሞት መላእክት ትዕዛዝ ለመፈጸም በየተራራው አናት ላይ በተጠንቀቅ ቆመው ቁልቁል የሚመለከቱት እስኪመስል ድረስ አካባቢውን የሚያስጨንቀው! ለዚህ ነው ሸሽቼ እየሄድኩኝ የመጣሁት። ህይወት ካለ ተስፋ መኖሮ ተሰማኝ። አንድ ቀንም እድሜ ነው አልኩ። ነገ የተሻለ ነገር ይዞ አይመጣም ያለው ማን ነው ብዬ አሰብኩ። የሞቱን ሹክሹክታ ከማዳመጥ ይልቅ ተስፋን ማዘጋት ጥሩ ሆኖ ታየኝ። ተስፋ ሲሞት ነው እውነተኛ ሞት አይደለም፣ እንዲህ አካሌ ነው እንጂ። እኔ ምልህ ታካ እመት፣ እውን መንፈቁን በሙሉ እናትህ ዘንድ ነበርክ። አሁን እንዴት ብትጨክን ነው ብቅ ብላ እንኳን ሳታይን መክረመ? ጨክኛ አይደለም አካሌ፣ እንደ ሞት ቆጥራችሁ እንድትረሱ የሚፈልግ ነው። በተለይ የሚታይ እናቷን እንዳጣች ሁሉ እኔንም እንደሌለሁ ብትቆጥረኝ ይሻላል ብዬ አስቡ። እናቷን ስታጣ ተሳቀቀች፣ እኔ ስለይ ደግሞ ለምን ትደንግጥ? በተለይ ይበልጥ ከተላመደችኝና የአባትነትን ትርጉም ከገባት በኋላ ስታጣኝ ሐዘኗ መሪር ይሆናል በማለት ነበር የቀድሞ ሟቹም። ፈጣሪን የሚያውቀው ደግሞም ቅድም እንዳልከው ደግ ደጉን ማሰብ ይሻላል አለ አካሌ። ደግ ደጉን በማሰቤ ነው መንገዴን የቀየረው። ይሻላል ደግ ደጉን ማሰብ ደጉን ማድረግ ደጉን መኖር አለ ተካ ፈጠን ብሎ ጥቂት ዝም አለና ደግሞ ታዲያ እርሶ ስለኔ ለምን ደግ አያስቡም አለ ዝም አሉት አካሌ አካሌ ወይ ስለ እኔ ደግ አያስቡ ስለራሱ ደግ ለማያስብ ሰው እንደምን ደግ ያስታሰብለታል እንዲህ ሲወያይ እኮ ሌሊቱ አለፈ አካሌ ሀሳባቸውን ወደ ክፍላቸው ሰብሰባ አድርገው ሲመለከቱ ጨብጠውት የነበረ መጥረቢያ ከእጃቸው ተንሸራቶ መሬት ወድቋል። ወደ ማስረሻ ተመለከቱ። ከእንቅልፏ ከነቃች የቆየች ትመስላለች። አይኖቿን በሰፊው ከፍታ ታያቸዋለች። አልጋው ላይ ወጡና ዘና ብለው በመተኛ ታቀፏል። ስለ ራሴም ሆነ ለእርስ ለማስረሻ መልካም ማሰቤን በተግባር አሳየታሉ። አካል አለተካ ሲያሰላስል ቆይቶ! አካሌ ዝም ብለው የማስረሻን ፊት አንስሎን ውስጥ ከደረቷ ዝቅ አድርገው አይክፉኛ አካሌ አለታካ ድምፁን ለዛባ አድርጎ ውይይታቸውን ማስረሻ እንድትሰማው ስላልፈለጉ ዝም አሉት። አይክፉኛ። አይ ልጄን ምኑን ግፋው፣ እንዲህ መሆኑም በቃ እዚህም ባልተዳረስኩ ነበር። በል እንግዲህ የነገውን ፈጣሪ ያውቃል። ደህን አድር ብለው ልባቸውንም በሰላም ማሳረፈው ወደ እንቅልፋቸው አሸለቡ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ።